ሴቶች 28 ዓመት ደርሷችሁ ከሆነ ይህ ቪዲዮ ለእናንተ ነው። አሁን የግዴታ ማግባት አለባችሁ እየተባላችሁ ነው። እኔ አደለውም ያልኩት፣ ባለሙያዎቹ 28 ዓመት ያለፈው ሰው በግድ ማግባት አለበት እያሉ ነው። ተስማማላችሁ ወይስ አትስማሙም? ቪዲዮውን አይተን እንመለስ። ይህ መረጃ ከ28 እስከ 32 ዓመት ለሆናችሁ ነው። በቅርቡ በውታ በተደረገ ጥናት ላይ እንደ ተመለከትኩት ከሆነ ታዲያ ጥንዶች ከ28 እስከ 32 ዓመት ባለው እድሜያቸው መካከል ቢያገቡም እጅግ ውጤታማ የሆነ ትዳርን መመስረት እንደሚችሉም የተደረገው ጥናት አሳይቷል። ስቴብል እና የተረጋጋ ሪሌሽንሽፕ የሚኖራቸው ሰዎች ብዙውን ጊዜም ከ28 እስከ 32 ባለው ውስጥ ትዳር የመሰረቱ መሆናቸው ተገልጿል። ከ25 ዓመት በታች ትዳር የመሰረቱ ሰዎች ዲቮርስ ወይም ደግሞ የፍቺ መጠናቸው ከፍተኛ ፐርሰንት እንደሆነ የተገለጸ ሲሆን፣ ይህ ሬንጅም ታዲያ ከ35 በላይ ሆነው የተጋቡትንም እንደሚያካትት በዚህ ጥናት ላይ ተገልጿል። ስለዚህ ከ28 እስከ 32 ናችሁ ምን ትጠብቃላችሁ ምን የጠበቃችሁ ነው እውነት ነው ማግባት ላሰባችሁ ሰዎች ይህ ቪዲዮ በጣም ይጠቅማችኋል ብዬ አስባለሁ የባለሙያዎቹን ምክርም መቀበል አለባችሁ ብዬ አስባለሁ። ማግባት የምትፈልጉ ሴቶች ወይም ማግባት የምትፈልጉ ወንዶች እድሜ ታይሚንግ የሚባል አለ በደንብ ነገሮችን መቋቋም የምትችሉበት ትዕግስተኛ የምትሆኑበት ከሀያ ሰባት በኋላ ያለው እድሜያችን በሰል የምንልበት ነው እና አሪፍ ሰዓት ነው ስለዚህ አግብ እያልኩ ነው አንተም አግባ እና ሴቶች ተስማማላችሁ አብዛኞቻችሁ ለማግባት እቅዳላችሁ ግን እቺና መሰር ቼ እቺን አመሰር ቼ እቺን አመት ልስራና እቺን አመት ገንዘብ ሊያዝና ያላችሁ ነው ያላችሁትና ቶሎ አግቡና የተስተካከለ ትዳር ይኑራችሁ ለማለት ነው። የእናንተን ሀሳብ ኮመንት ስራ አስቀምጡልኝ። እንደምንቆያችሁን ቤተሰቦች ዛሬም በአዳዲስና ቆንጆ በሆኑ ቪዲዮዎች ተመልሼ መጥቻለሁ። አሁን በቀጥታ ወደ ቪዲዮቹ እናልፋለን። ሰብስክራይብ እና ላይክ ግን እንዳይረሳ። ጥቅመኛ የሆኑ ሰዎች በዝተዋል እየተባለ ነው። ይህ ነገር እውነት ነው ወይስ ውሸት ነው? እስኪ እናንተ ኮመንት አድርጉ፣ ቪዲዮን ደግሞ አዳምጡት። ጥቅመኛ የበዛበት ዘመን ያለ ነው። ማንም ሰው አይታመንም። ሁሉም የሚቀርብህ ለጥቅሙ ነው። ባይገርማችሁ እኔ ልብ ብዬ አስተውየዋለሁ አብዛኛው ሰው የሚቀርበኝ ለጥቅም እንደሆነ። ግን ማንን ነው የምናምነው? ሰው እግዚአብሔር ነው ማመን ያለብን። እግዚአብሔርን ስናምን ደግሞ ሰዎች እናምናለን እንደምንጎዳ እያወቅ ነው ማለት ነው። የተማርኩት ነገር ምንድን ነው፣ ሰውን አለማመን አይቻልም። ማድረግ የምንችለው ማመንን ነው። እያንዳንዱ ሰው እድል መስጠት ይኖርብናል። ያ ሰው አምነን መጎዳት ይኖርብናል ማለት ነው። ተጎድተን ደግሞ ከእግዚአብሔር ጋር ሆነን ልባችን ማከም ያለንበት ደረጃ ይህ ይመስላል። ወንድም እህቶች እመኑ፣ ሳታምኑ መኖር አትችሉም። ራሳችሁን እመኑ፣ እግዚአብሔርን እመኑ፣ ከዛ ግን ካጠገባችሁ ያሉት ሰዎች እመኗቸው። አለበለዚያ ተነጥላችሁ ነው የምትኖሩት። የሆነ ነገራቸው የጎደለ እንደሆነ ይስቸዋል ህይወት። አይ ቲንክ እንደዛ ነች። ካለ ጉዳት ህይወት ህይወት አትሆኑም። ጉዳት እንዳለ ሁሉ አለመጎዳትም አለ። ፍቅር እንዳለ ሁሉ ጥላቻም አለ። ዝናብ እንዳለ ፀሐይም አለ። ህይወት ሁሌም ተቃራኒ አላት። ያ እንግዲህ አዶኒ እንደሚለው ከሆነ ቤተሰቦች፣ መጎዳት፣ መሰበር ጥሩ ነው እያለ ነው። እንግዲህ እናንተስ ምን ትላላችሁ? ምሳሌ በቤተሰብ የተገፉ በጓደኞቻቸው የተገፉ ቡሊ የተደረጉ ሰዎች በጣም አደገኞች ናቸው ማለት በቃ፣ እንደ ቀልድ አይሰበሩም። ብረት ናቸው። በቃ ይሄ ላይፍ ምናምን ፈተና ቻሌንጅ አይበግራቸውም። እና እንደዛ አይነት ሰው ለመሆን አንዳንዴ በሰዎች መገፋት ጥሩ ነው እያለ ነው በሰዎች መካድ ጥሩ ነው እያለ ነው። እና እናንተ እመኗቸው እነሱ ግን አይታመኑላችሁ ለማለት ነው። አሁን ወደ ሌላ ቪዲዮ እንለፍ። ለማግባት ያሰባችሁ ሰዎች በእውነት ይሄ ቪዲዮ ይጠቅማችኋል። እጅግ በጣም የገረመኝ ቪዲዮ ተመልከቱት። የሚቀመጥ እኔ በቃ ኖ አይዲያ ጋይስ፣ ምን አይነት ፍቅር ነው? ጂሰስ። እሺ ላስረዳችሁ፣ ቪዲዮውን ይዩት። አስባችሁታ፣ ሚስትየው የለችም ማለት ገና አልመጣችም፣ አዱ ላይ አልቀረበችም፣ እና የመጀመሪያ ጉርሻውን የሷ ሳህን ላይ ቁጭ አድርጎ የራሱን እየበላ ነው እና እጃቸው መታ። ያ ጉርሻ የማነው ትላለች። እዚህ ጋ የሚቀመጠው ሰው ነው የሚስቴ ነው የምናምኔ ነው፣ የለም በቃ እዚህ ጋር የማን ነው ነው ማን ነው ነገ እዛ የሚቀመጠው ማን ነው ትላለች። ልጅ ጋይስ እንዲህ አይነት ፍቅር አሁን አለ በማርያም እኔ እኮ ወይኔ ትዳር እኮ አልበረክት ያለው ማን ነው እንዲህ አይነት ፍቅር እንዲህ አይነት እውነተኛ ማለት በመኖር የሚገለጽ ፍቅር ስለጠፋ ነው ብዬ አስባለሁ። የእውነት ፍቅርን ግን የሚኖሩት እነሱ ናቸው። እኛ አፋችን ላይ ነው የአሁኑ ጄኔሬሽን። እኔም በሉኝ ሁላችንም አፋችን ላይ ነው በቃ እዚህ ጋር ነው የምንኖረው። ላይፍ ላይ ሲመጣ መሬት ላይ ሲመጣ ሳክስ ነው አብዛኛው እና በጣም ነው የደነቀኝ። እንዲህ አይነት ፋሚሊ ላይ አሁን ላይ ያለ ትዳር አልበረክት ያለው እኔ ከዚህ አንጻር ይመስለኛል። እናንተ እንዴት አያችሁት? የአሁኑ ትዳርስ ከዚህ ጋር ሲነጻጸር የዘመናችን ትዳር ለምን አልበረክት አለ የሚለው መልስ ያገኛችሁ ይመስለኛል በመጠኑም ቢሆነ ይህም ቪዲዮ ስታየው ግን ምን ተረዳችሁ? ኮመንት አድርጉ። ወደ ቀጣይ ቪዲዮ እንለፍ። ዛሬ ይህን ቪዲዮ በምቀርጽበት እለት ከባድ የተባለ የመሬት መንቀጥቀጥ ተከስቷል። አዲስ አበባ ላይ ማለት ነው። እጅግ በጣም ከባድ የተባለ የመሬት መንቀጥቀጥ ነው። እንግዲህ ፈጣሪ ምሕረቱን ያወርድ እያላችሁ ኮመንት አድርጉ። ዜናውን ስሙት። እጅግ በጣም አስፈራ የተባለ የመሬት መንቀጥቀጥ በዛሬው እለት በመዲናችን አዲስ አበባ ተከስቷል። ይህንን የመሬት መንቀጥቀጥም ያልሰማ ይኖራል ብዬ አላስብም። በጣም ብዙዎችን ያስደነገጠና በተለይ ደግሞ ህንፃ ላይ የሚኖሩ ሰዎች ሮጠው እንዲወርዱ እያደረገ ለረጅም ሰከንዶች የቆየና እጅግ በጣም አስፈ የነበረው የመሬት መንቀጥቀጥ እንግዲህ አሁን ከደቂቃዎች በፊት ተከስቷል። እናንተ የተሰፈራችሁ ይህንን የመሬት መንቀጥቀጥ ሰምታችሁታል? በኮመንት ላይ አሳውቁኝም። እንደሰማችሁት ነው ቤተሰቦች እንግዲህ እጅግ በጣም ከባድ የተባለ ነው። በጣም አስደንጋጭ ነው። እኔ አጋጣሚ ፎቅ ላይ ያልነበርኩ፣ ፈጣሪ ሲረዳኝ እኔ የምኖርበት ቤት ላይ የነበረ ሰው ግን በጣም ከባድ ድንጋጤ እንደፈጠረባቸው ነግረውኛል። ጠፍቶ ነበር የመሬት መንቀጥቀጥ፣ አሁን እንግዲህ እንደ አዲስ ተከስቷል። እግዚአብሔር አምላክ ምሕረቱን ያወርድ ነው። ሌላ ምን ይባላል? እንዲህ አይነት የተፈጥሮ አደጋዎች በጣም ነው የሚያስፈሩት። መጸለይ ያለብን ሁላችንም በየሃይማኖታችን። እናንተም ኮመንት ስር እግዚአብሔር ወይም ማረን እያላችሁ ጻፉ። ወደ ቀጣይ መረጃችን ደግሞ እናልፋለን። በርካቶችን ያስቆጣው የዚህ ፖሊስ ጉዳይን አስመልክቶ በዚህ ሰዓት አዲስ መረጃ ወጥቷል። በዚህም ታዲያም በስልጤ ሲሆን በምስራቅ ስልጤ ወረዳ ውስጥ አንዲት እናት እንደዚህ ጉሊት ስራ በምትሰራበት ሰዓት ይህ ፖሊስ ከስነ ምግባር ውጭ በሆነ ሁኔታ ጎመኗን በታትኗል። እሷንም ታዲያ ከዛ እንድትነሳ አድርጎ ብዙዎች ቁጣቸውን ሲገልጹ ነበር። አሁን ላይ ይህ ፖሊስ በቁጥጥር ስር መዋሉ ተሰምቷል። እንደምትመለከቱት ይህ ፖሊስ በትናንትናው ዕለት በተጋራ ቪዲዮ ላይ ይቺ የምትመለከቷትን እናትም ሲያሰቃያት ጎመኗል ሲበትን እንግዲህ ብዙዎች መረጃውን ቀርጸው አጋርተው ነበረ። ፖሊሱ አሁን ላይ በቁጥጥር ስር ውሎ ተገቢውን ቅጣት እንደሚሰጠው ከስፍራው የወጡት መረጃዎች አሳይተዋል። ይህንኑ መረጃም ታዲያ ጉርሻ የፖሊስ ዩኒፎርም ለብሶ ጉሊቷን እንግዲህ ጎመን ሽጣ ብትኖር አሁን እኔ በቃ አንዳንድ ዩኒፎርም የምትለብሱ ሰዎች ግን ዩኒፎርሙ እንደማይመጥናችሁ ነው ባይዞ፣ በዚህ አጋጣሚ መናገር የምፈልገውና ይህ ሰውዬ ታስሯል። መታሰር ይገባዋል። ህጉ በህግ አግባብ መቀጣት አለበት። ምንም ህገወጥ ስራ ብትሰራ በዚህ መንገድ ትሪት ማድረግ አልነበረበትም ምንም ጎመን ብሽጣ ደግሞ ለምትኖር ሴት ይህን ያህል ጎመኗን በጫማ የሚያስመታ የሚያስበትን ምን አይነት ሊና እንደሆነ እኔ አንዳንድ ማለት ዩኒፎርሙን የት ነው የሚሰጣችሁ ግን አንዳንድ ፖሊሶች ማይንዳቸውን እኔ የት አስቀምጠው ዩኒፎርሙ እንደሚለብሱት አላቅም እና እንዲህ አይነት ነገሮችን በጣም ስሜታዊ ስለሚያደርጉኝ ነው እና ደግሞ ፖሊስነት ደሜ ውስጥ ስላለ ስነ ምግባር የሌላቸው ፖሊሶች ሲታዩ በጣም በጣም ነው የሚያበሳጨኝ እና እንዲህ አይነት ፖሊሶች ናቸው ሁሉንም ፌዴራልንም ሆነ የክልል ፖሊስን የሚያሰድቡት። እና እንዲህ አይነቶቹን ደግሞ ንጹህ የሆናችሁ እውነተኛ የህዝብ አገልጋይ የሆናችሁ ፖሊሶች እንዲህ አይነቶቹን አንጥራችሁ ማውጣት አለባችሁ። ቫይረስ ናቸው እንዲህ አይነት ሰዎች። ለማንኛውም እናንተ የተሰማችሁን ነገር ኮመንት አድርጎ ወደ ቀጣይ ቪዲዮ እንለፍ። ወደ ቀጣይ ቪዲዮ ሳልፍ ደግሞ የኢትዮጵያ መድኃኒትና ምግብ ጥበቃ ባለስልጣን የሚባለው ነው ቁጥጥር ባለስልጣን ምናምን መግለጫ አውጥቷል። ምን ብሎ ጁስ ኢትዮጵያ ውስጥ የሚመረተውን ጁስ በሙሉ እውቅና አልሰጠውም አላቀውም ብሏል። ጁስ የምትወዱ ሰዎች ይህ ቪዲዮ ለእናንተ ነው። እጅግ በጣም አደጋ ውስጥ ናችሁ። ይሄን ቪዲዮ አዳምጡት። ከሱ ጁስ፣ ይሄ ፍራፍሬ ጁስ ምናምን እየገዛን እንጠጣለን የምትሉ ሰዎች ይሄን ቪዲዮ እንዳታሳልፉ፣ ህይወት የማዳን ጉዳይ ነው እና ለሌሎች ሰዎችም አጋሩት። የኢትዮጵያ ምግብና መድኃኒት ባለስልጣን ኢትዮጵያ ውስጥ አንድም ጁስ ወይም ይሄ የፍራፍሬ ጁስ የሚባለውን የሚያመረት ተቋም የለም ብሏል። አህዱ ሬዲዮ የሰራውን ዝርዝር ሙሉ ዝርዝሩን ከታች አስቀምጬላችኋለሁ። አንብቡት። ከዚያ ውጪ ግን እኔ ከውጭ ሀገር ጁስ ተብሎ የሚገቡ ጁሶች እንዴት እንደሚሰሩ ላሳያችሁ። ተመልከቱ ጋይስ። ፓውደር አናዘር ፓውደር፣ ብጥባጥ፣ ከዛ ውሃ። ጁዞ የለም የሆነ ፓውደር ነው የሚሰሩ፣ ስኳር። ኢማጂን ፋውደር ይወጣል፣ ይታሸጋል፣ ይላከልሃል። ፓውደር ነው መጣጣው። ጁስ ነው ብለ ማን ወከሱ ጁስ እንገዛለን ምትሉ ሰዎች አቁም። አምሪስኪ ነው እግዚአብሔር ታችንና አጣጣለን ጁስ ብላችሁ ታስቡት። አቁም። ይሄንን ቪዲዮ ደግሞ ሼር፣ ኮፒ ሊንክ አድርጉ ለብዙ ሰው ምን የሀገሬ ሰው ስለተሸወደ የሀገሬ ሰው በሙሉ ይህንን ቪዲዮ እንዲያየው ሼር አርጉት፣ ኮፒ ሊንክ አርጉት። ቲክታክ ላይ ከመጣላችሁ በደንብ ሼር አርጉት። ዩትዩብ ላይ ያላችሁ ሰዎች ደግሞ ለምታውቁት ሰው በሙሉ ብትልኩት ይጠቅማቸዋል። ምክንያቱም ኢትዮጵያ ውስጥ ጁስ የሚገዛ ሰው በጣም ብዙ ነው። መጫት ሲመርቅ የታመመ ሰው ሲጠይቅ በየሆስፒታሉ ሲዞር ማለት ነው። ጁስ እንደገና ለራሱም የሆነ ሲጠማው ጁስ ሻት ያደርጋል። በጣም ከባድ ነው። ኢትዮጵያ ውስጥ ጁስ ማይጠቀም ሰው ማግኘት ከባድ ነው እና ጁስ የምትጠቀሙ ሰዎች ይህ ቪዲዮ በጣም ጥንቃቄ እንድታደርጉ እንዲሁም ደግሞ እንድታቆሙ። ጁስ የሚወድ ጀለስ ካላችሁ ወይም ጁስ የምትወድ ሴት የምታውቁ ከሆነ ይህም ቪዲዮ ላኩላት። በጣም አደገኛ የሆነ ነገር ነው ለሁላችንም ስለሚጠቅመን አመጣውላችሁ። ወደ ቀጣይ ቪዲዮ እንለፍ። አንድ ቀልድ ጣለ ላርግላችሁ። እንደት ነው የማያደርገው ይጠራል

አዋርድ ላይ እንግዲህ ታጭቷል። ያው እንደምታቁት፣ ኦ ማይ ጋሽ ማርያም ዘናኔ ነኝ አረገኝ፣ ይመቸው። ለማንኛውም እንዲህ አይነት በሽታ ይሰውራጁ። ወይ ቤተሰቦቼ ያው ቲክታክ ክሬቲቭ አዋርድ ላይ እስኪ እዚሁ እንቆያለን ማለት ነው። ሰሞኑን እጅግ በጣም መነጋገሪያ የሆነው ጉዳይ የቲክታክ ክሬቲቭ አዋርድ የምርጫ ጉዳይ ነው። ቲቮዞና የሆኑ ሰዎች ቁጭ ብለው የሚያሾሩት ፕሮግራም ሆኗል የተባለ በጣም ከግራም ከቀኝም እየተተቸ ነው የሚገኘው። ከዛ በተጨማሪ ደግሞ ያው ከቮት ጋር ተያይዞ እንግዲህ የሃይማኖትም ቀለም ሊያስይዙት የሚፈልጉ ሰዎች አሉ፣ ከብሩክ ኒውስ እና ከሙሴ ሰለሞን ጋር ተያይዞ ማለት ነው። ቤተሰቦቼ እንግዲህ እናንተ ማን እንደምትመርጡ አላቅም። እናንተ የምትወዱትን ሰው ኮመንት አድርጉ። ግን አንድ ልጅ በጣም ታዝቤዋለሁ፣ የሰጠውን አስተያየት ላሰማችሁ እንግዲህ ሙሴ ሰለሞን ጴንጤ ስለሆነ ኦርቶዶክሶች ተባብረው ብሩክ ኒውስን እየመረጡ ነው አይነት ጭዌ ተጫውቷል። ይሄ የቀሺ ማሳብ ነው። ባይዘ አንዴ ቪዲዮን አይታችሁ ተመለሱ እና እናንተ ራሳችሁ ትመሰክራላችሁ አይናችሁ እያየ ሙሴ ሰለሞን ግን ት በ ጴንጤ የለም ጴንጤ ሰላሳ ሺህ ብቻ ነው እንዴ ምን አገናኘው? ልጁንም ክሬዲት አታሳጣ። ሙሴ ሰለሞን ተከታታይ ሁለት ዓመት ቤስ ኢንፎርማቲቭ ኮንተንት ሲያሸንፍ ጴንጤ፣ ኦርቶዶክስ ምናምን ሃይማኖቱ ታይቶ አይደለም። አቀራረቡ ስለሚማርክ የሚያወራው ዜና ታማኝነት ነው በሚል ሰው ሁሉ ስላመነው እና ደግሞ ዜና ሲያቀርብ በቃ ጨርሰክ ስለምትሰማው ስለማይሰለች ተብሎ ትኩስ ትኩስ መረጃ ቶሎ ስለሚያመጣ ተብሎ ነው እንጂ በሃይማኖቱ አይደለም ክሬዲት አታሳጠው ከዚህ በፊት ራሱ ያሸነፈው በሌላ ነው ሚል ክሬዲት አታሳጠው ሙሴ ከዚህ በፊትም በሃይማኖት አላሸንፈም አሁንም በሃይማኖት የጽድቅ ውድድር ላይ አይደለም እነዚህ ልጆች ያሉት የሙሴ አቀራረብ ሙሴ በዚህ አመት ብዙ መረጃ አቅርቦልኛል አቀራረቡ ማርኮኛል ምትሉ ሙሴን ትመርጣላችሁ የአቀራረቡ የማረከኝ የብሩክ ነው ብሩክ ብዙ ነገር አድርጓል ምትሉ ደግሞ ብሩክን ትመርጣላችሁ እኔ ፐርሰናሊ በአባይ ግድብ ላደረገው ለከተራ በዓል ባደረገው ብዙ ነገር አሁን ለምሳሌ እኔ ብሩክን መርጣለሁ። ግን በሃይማኖቱ ብሩክ ኦርቶዶክስ፣ ጴንጤ፣ ምናም እኔ እንጨት ተክለህን ብታመልክ ይሄ ቲክቶክ ውድድር ነው የጸድቅ ውድድር አይደለም። የማይገናኝ ነገር አገናኝታሰው ላይ ጠብ እንደውም ይሄ አሁን አንተ ያወራው ወንድማማች ላይ ጠብ የሚፈጥር በጣም ቅራኔ የሚፈጥር መጽሐፍ ቅዱስ ላይ ኬርክ ራሱ የማይቀበሉት ነገር ነው የማይገናኝ ነገር አታገናኙ። ለማንኛውም እንዲህ ከተቧደኑ አሁን ሴቶች መቧደን አለብን ባይዘዌ ቤስት ክሬተር ኦፍ ዘይር ሴት ልጅ አሸንፈ አታውቅም። ስለዚህ እኛም በፆታ እንከፋፈል። በዚህ አመት ዩቲናስ ክሬተር ኦፍ ዘይር ማሸነፍ አለባት። ሴቶች ምን እየሰራችሁ ነው? ዩቲናስን ከታች ታጋራጋታለሁ። ፕሮፋይሉ አስገብታችሁ እዚሁ አልተጓደምኩም። ፕሮፋይሉ አስገብታችሁ ይሄዳችሁ። ቲን መረጣት፣ አንተ ግን የማይባል በጣም በጣም ይደብራል። ለማንኛውም የቀሺ አይዲያ ነው ያልኩት ለዚህ ነው። ቤተሰቦቼ በጣም ይቅርታ ለቃሉ ግን፣ ኤኒዌይስ ማለት ነው። አምናና ካቻ አምና፣ ባለፉት አመታት፣ በተለይ በመጀመሪያው አመት ሙሴ በሙሉ ድምጽ በሚባል ደረጃ አንደኛ የወጣው በመጀመሪያው አመት። በሁለተኛው አመት ግማሹ አይገባውም ግማሹ ይገባዋል ሲል ስለነበር በመጀመሪያው አመት ሙሴ አሳምኖ የበላው ጴንጤ መርጦት አይደለም ዜና የሚከታተል ማህበረሰብ መርጦት ነው። ሙሴንም በዚህ አጋጣሚ ሪስፔክት መስጠት ፈልጋለሁ። ራሱም የሃይማኖት መልክ አታስይዙት ብሎ ቪዲዮ ሰርቷል። ቴንኪ ሶ ማች ማለት እንፈልጋለን ሙሴን በዚህ አጋጣሚ። በዚህ አመት አሳማኝ ስራ ሰርቷል ብሩክ ኒውስ ይገባዋል ብንል ሙሴን እንጠላዋለን ማለት አይደለም። ዚዚር ፐርፌክት ብሩክ ነው ነው፣ በቃ በውድድር ኮምፕቲሽን ስለሆነ ግን የሃይማኖት ስራ ሰርቶ አይደለም ብሩክ እንደዛ የተባለው። የሀገር ጉዳይን የሰራው ዜና ቀድሞ ቀድሞ እየለቀቀ ነበረ፣ ሀገራዊም ጉዳዮች ላይ እንዲሁም ደግሞ ፐርሰናሊም፣ ልጁ ይገባዋል ሽልማቱ እያለ ህዝቡ ጴንጤ ያለው 30 ሺህ ብቻ ነው ወይ ብሩክ እንዲህ ምናምን የሚል አይነት መልክ ማስያዝ ጥሩ። ቀሽም ሆንን አሳይተኛል። መልከኛ ቀሽም ነህ ነው። ይሄ ቪዲዮ የሚደርስ ከሆነ እና እንዲህ አይነት ስራ አትስራ፣ በወንድማማቾች መካከል ጸብ የሚዘራ ምንድን ነው? በወንድማማቾች መካከል ጸብ አትዘራ። እነዚህ ልጆች ቤስት ፍሬንዶች ናቸው። በስራ ተፎካካሪ ናቸው። አለቀ። ወደ ሌላኛው መረጃችን ስናልፍ ደግሞ ቤተሰቦቼ፣ ከዚሁ ከክሬቲቭ አዋርድ ሳንወጣ እንግዲህ በጣም በሚያስገርም ሁኔታ ዋንትያ ሰለሞን አልተመረጠችም። በጣም በዚህኛው ማለት ጭራሽ ኖሚኔት ውስጥ አልገባችም እጩ አልሆነችም ማለት ነው እና ሌሎችም ቲክቶከሮች አሉ። የዋንትያን ሰምተን እንመለስ እስኪ። ዋንቲያ ሰለሞን አንዷ ነች። ዋንቲያ ሰለሞን እንግዲህ የህዝብ ልጅ ልንላት በምንችል ሁኔታ ገና በአስራዎቹ እድሜ ውስጥ ሆና ልጅ የወለደች እና ከፍተኛ ችግርና መከራን ያሳለፈች ታዳጊና ወጣት እንደሆነች ይታወቃል። ግን የዘንድሮ ሶስተኛው የኢትዮጵያ የቲክታክ ክሬቲቭ አዋርድ እጩ መሆን አለመቻሏ እጅግ እንዳስከፋት ተናግራለች። ለምንድን ነው የልጅ እናት ስለሆንኩ ነው ወይ ልጅ ታቅፌ እቤት ስለቆየሁ ነው ወይ? እንዲሁም ደግሞ በእድሜም ከተባለ 18 ዓመት ሞልቶኛል። ለምንድን ነው እጩ ያልተደረግኩት? ስትል ቅሬታዋን አቅርባለች። ዋንትያ በአሁን ጊዜ አንድ ነጥብ አራት ሚሊዮን ተከታዮች ያላት ሲሆን በቲክቶክ ብቻ ሳይሆን በዩቲዩብም የተለያዩ ይዘቶችን የምትሰራ ወጣት ነች። እንግዲህ በተለይ ደግሞ በ2018 የእሬቻ በዓል ላይ ኦሮሚያን የተለያዩ ባህሎች፣ አልባሳት እና ሙዚቃቸውን በማስተዋወቅም እጅግ በብዙዎች ዘንድ አድናቆት የተሰጣት ወጣት ነች። ልጇን ለማሳደግ የምታደርገው ጥረትና በህይወት ወጣውረድ ገና በለጋነት እድሜዋ እድሜ መጀመሪያ ላይ ሆና ያሳለፈችው መከራ እጅግ ከእድሜዋ በላይ እንድትኖር ያደረጋት እንደሆነ ይታወቃል። ዋንትያ ለምን አልተመረጥኩም፣ ለምን እጩ አልሆንኩም ስትል ቅሬታ ያቀረበችው እንዲህ በማለት ነበር። በእድሜ ደረጃም ቢሆን 18 ዓመት ሞልቶኛል። የእውነት ነው የምላችሁ በጣም ተሰምቶኝ ደብሮ ነው የመጣሁት እና ማለት እኔም ከማንም እኩል መሆን እፈልጋለሁ? እዚህ ጋ ነው፣ ለዛ ነው እንደዚህ የሚለፈውም የሚሰራውም ማለት ነው። አጭር ሙቪን ብትሉ ረዥም ሙቪን ብትሉ ሰርቻለሁ፣ ምንም የሚያሳይ ነገር የለም። ቲክቶከሮችን ማያቅ ቮተር አስቡ። ማለት የልጅ እናት ስለሆንኩ ነው ማለት በዚህ ድሜ ወልጄ የልጅ እናት ስለሆንኩ ልጅ ታቅፌ ስለተቀመጥኩ ነው ያልተመረጥኩት ነው። በጣም ይቅርታ አልኩልኝ ጌታ እንደዚህ የሚትፈልግ ጌታ ስለተሰማኝና ስለደበረ ነው እንደዚህ አልኩት። ለህዝቡ አይደለም ይሄን የምናገር ለቲታ ካዋርድ ላይክ ለምን እዛ ውስጥ ራሱ እንዳላስገቡኝ አይሉን አላውቅም። ግን ምክንያቱም ምንድን ነው ከአንድ ሚሊዮን በላይ ፎሎወር ያላቸው ሌሎችም ቲክቶከሮች እጩ መሆን አልቻሉም በሚል ራሳቸውም ወጥተው እጩ እንዴት አልሆንም ያሉም አሉ። እንዲሁም ደግሞ በሌሎች ሰዎችም እነሱ እንዴት አልተደረጉም በዚህ በዚህ ይዘት እየሰሩ በሚል የተለያዩ ሰዎች በቲክቶክ ላይ ቪዲዮ እየሰሩ ይገኛሉ። ሌላኛው ደግሞ ብሩክ ነው። እንዴት እጩ መሆን አልቻልኩም? ይሄ የግል ጉዳይ ስለመሰለኝ ነው። ለማንኛውም ከዚህ በኋላ መሳተፍም አልፈለግም ሲል ቅሬታ ዘል መልእክቱን ባጭሩ እንዲህ ሲል ነበር የገለጸው። ቲክቶክ ክሬቲቭ አዋርድ ለሁለተኛ ጊዜ እጩ ሳንሆን ዘለውናል። ታዲያ በሰው ድግስ ስለምን አልተጠራውም ብዬ ኮምፕሌን ወይ ደሞ ቅሬታ ማቅረብ አልፈልግም። ነገር ግን ከአሁኑ በኋላ ቲክቶክ ክሬቲቭ አዋርድ በሚያዘጋጀው ማንኛውም ውድድር ላይ መታጨትም ሆነ መወዳደር እንደማልፈልግ ከወዲሁ ላሳውቃችሁ እወዳለሁ። ምክንያቱም ጉዳዩ ፐርሰናል ስለመሰለኝ ነው። ፐርሰናል ያልኩበት ምክንያት አስፈላጊ ከሆነ በቀጣይ ቪዲዮ የማብራራላችሁ የማሳውቃችሁ ነው የሚሆነው። በዚህ አጋጣሚ አዘጋጆቹ ብዙ ቲክቶከሮች እናንተ ላይ ቪዲዮ እየሰሩባችሁ ነው። እንግዲህ ቤተሰቦች በእኔ እይታ ማለት ነው፣ ከዋንቲያ ሰለሞን ይልቅ ማለት ነው አለመመረጡ በጣም የገረመኝ ብሩክዚቲ ነው። ዋንቲያ ሰለሞን ተመርጣ ቢሆን በጣም ደስ ይለኛል፣ ፐርሰናሊ ማለት ነው። ግን ከምንም በላይ ደግሞ ያስገረመኝ ነገር ብሩክዚቲ ይሄ ልጅ ካወቃችሁት ማለት ነው፣ እኔ አታቁትም፣ ቲክታክ የምትጠቀሙ ከሆነ አታቁትም ማለት ይከብደኛል፣ እና እሷ ከአንድ ነጥብ አራት በላይ እሱም ከአንድ ሚሊዮን በላይ እና ሰዎች ኖሚኔት ሲያደርጉ፣ እኔም መሌፌዳው ኖሚኔት እንዲደረግ ራሴን ሜንሽን ማድረግ ይችላል። ከዛ ግን አጣሪ ኮሚቴው ነው አይደለ ፊልተር የሚያደርገው ፊልተር የምታደርጉ አካላት ዋንቲያን አታቋትም ወይም ደግሞ ብሩክዚቲ፣ ብሩክዚቲ እኮ እኔ በኢየሱስ ስም ሶሻል ኢምፓክት ላይ ራሱ መግባት የነበረበት ከክሬተር በላይ ሶሻል ኢምፓክት ላይ ራሱ ቢገባ ይሄ የሚለቃቸው ኮንተንቶች እንዳለ ሀገርን ፕሮሞት የሚያደርግ ሩሲያ ሂዶ የሰራቸው ስራዎች አሉ፣ ምናምን ምናምን። እና እኔ እንዴት ነው የምትገመግሙት ገምጋሚ አካላት? ለማንኛውም ከግራም ከቀኝም በጣም ተቃውሞ እየበዛባችሁ ነው። በጣም ቆም ብላችሁ አስቡ። ተራ ነገር አታርጉት። በቃ አዋርድ ከተባለ ጭቅጭቅ እንደሚያስነሳ ስለምታቁ ባለሙያ ሰብስባችሁ እንዲሁም ቲክቶክን በደንብ የተረዳ እዛ ላይ የቆየ ሰውም ይዛችሁ ብትሞክሩ የታናሽ ወንድም ምክሬ ነው። ኤንኦኤስ ግን የዋንቲያ አለመመረጥ እናንተ ጋር ምን አስተያየት አላችሁ? ቤተሰቦቼ ዋንቲያ ብትመረጥ ይሻል ነበር አይደለ? ወይስ ምንድን ነው ሀሳባችሁ? እኔ ብትመረጥ ጥሩ ነበረ። ብሩክዚቲም ገብቶ ቢሆን በጣም ደስ ይለኝ ነበር። ሌሎች ማራኪ እንግሊሽ በጣም ብዙ አሉ። ብቻ እንዲ ብለን እንዲ ብለን የምንጠራውም አይደለም። በጣም ብዙዎች ተረስተዋል። ኤንዌስ ግን እናንተ ምን ተሰማችሁ? ሀሳባችሁን ግለጹ። ሌላው እንግዲህ እዚሁ ቲክታክ ክሬቲቭ አዋርድ ላይ ሳንወጣ ማለት ነው ዩቲናስ ዩቲናስ እንግዲህ በጣም በጣም በጣም ይገባታል የሚሉ ሰዎች ከግራም ከቀኝም በቃ፣ ከላይም ከታችም ነው ምለዋችሁ። ቲክቶኩ በሙሉ የዩቲናስ ነው። ዩቲናስ ይገባታል። እኔም ዩቲናስ ይገባታል ከሚሉት ወገን ነኝ። ብቻ እስኪ ከደገፏት ሰዎች በጣም ያስገረመኝ ሁለት ቪዲዮ አለ፣ እሱን ላሳያችሁ። የመጀመሪያው ያደሽ የተናገረችውን እዩት። እንዴት አደራችሁ። ዩቲ ምን አድርጋ ነው ለማህበረሰቡ ምን አድርጋ ነው ምን መርጣት ለምትሉ ነው ይህም ቪዲዮ የምሰራው። ቤንጅ እግዚአብሔር ስጠባይዜ ቤንጅንን በሾርት ሙቪ የሚረጡት ያበደ ሰው ነው በኢየሱስ ለምትሉ ቤንጅ ትላንት አስታውሶናል። ዩቲ ባይዘዌ ልክ ረመዳን ጾም ሲመጣ ለሁሉም ረመዳንን ለመጾም አስቤዛ ለመግዛት ለሚያቀታቸው ላይቭ ላይ ቁጭ ብላ ሰብስባ ነው። እርዳታ የምታደርገው እንደዚሁ የሚሆነ ጊዜ ለናዲስ ዲያሊሲስ ለሚያደረጉ አንድ ወር ሙሉ የዲያሊሲስ ወጪያቸውን ለመሸፈን ቁጭ ብላ ነው ያደረችው። ዩቲኔ ጓደኛ ያደረችው በአካልም አላቃትም አግኝቻት ራሱ ማቀ አንድ ቀን መንገድ ላይ ኤግዚቢሽን መካከል ስትገባ መተላለፍ እንጂ አላቃትም ጓደኛ የሆነ አትልቼ ሳይሆን ስለሚገባት ነው። ዋንቲያ አሁን የእናንተን አንጀት መብላት ብትፈልግ ኖሮ እነዛን እርዳታዎች በዚህ ወር ታደርጋቸው ነበረ። ከዛ በኋላ ያው እኛ በጣም ኢትዮጵያውያን የሚረዳ ሰው ልባችንን ስለሚነካው ሄደን እንመርጣታለን። እሷ ግን ከልቧ ሰውን ለማገዝ ስለሆነ የምታደረገው ይሄን ነገር አልተጠቀመችበትም። ግን እኛ እናስታውሳለን። ከላይም አረግላቸዋለሁ ቪዲዮን። ሌላው ደግሞ ክሪኤተር ኦፍ ዘ ይር ነው እየተመረጠ ያለው ጥሩ ጥሩ ክሬሽን ጥሩ ጥሩ ነገር ያሳየችን በዚህ አመት ዩቲ ናት። በጣም ይገባታል። ስለዚህ የኔ ፎሎወሮች ታውቃላችሁ፣ ፍቅሮቼ ናችሁ። ዩቲን አካውንቷን ከታች አረጋለሁ፣ ባያ ውስጥ እየሄዳችሁ ቮት አድርጓት። ሴት ጀግና፣ ሴት ከሴትም ሴት ነች። ሄደን እንምረጣት። ዩቲ ትከረበታለች በዚህ አመት። እንግዲህ ወቸ ጉድ ይከረበታል ነበረ። ዛሬ ደግሞ ዩቲ ትከረበታለች ተሸልማ ተብሏል። እንግዲህ ዩቲ ትከረበታለች አትከረበትም የምናየው ይሆናል። ኤኒዌይስ ግን እኔም ዩቲ መብላት አለባት ከሚሉት ወገን ነኝ። ላይፍታይም አዋርድ ይገባታል። እንደው ክሬተር ኦፍ ዘይር እንኳን ከቀረ ቢዩአይዲው ላይ እንኳን ማሸነፍ ካልቻለች ካልቻለች ነው ብትችል፣ እሱንም ትብላው ውድድሩን ብጠቀልለው ማለት ነው። እኔ ምቀኝነት የለብኝም። እኔ ማንም ቢበላው ግን፣ የሰራ የለፋ ደግሞ ሲበላ የበለጠ ደስ ይላል ነው በቃ የለፋ አይችልኝ ማኑ። በጌታ በኢየሱስ ስም ለሁለት ደቂቃ ቪዲዮ የምትከፍለው ሳክርፋይ ነው። በቃ ማለት ፊልም እንደሚቀርጽ ሰው ነው። ክፍለ ሀገር ድረስ ዳ የሁለት ደቂቃ እና የሶስት ደቂቃ የቲክታክ ቪዲዮ ለመልቀቅ የምትሄድበት ርቀት በጣም ሪስፔክት የሚያሰጣት ነው እና በዚህ አመት የእውነት ደክማለች። ከባለፈው አመት በዚህ አመት አሁን እየሰራች ያለችው ግን ማለት ነው በቃ አቅም የሚጠይቅ ኢነርጂ የሚጠይቅ ጊዜ መስጠት ትኩረት መስጠት የሚፈልግ አክቲንግ የሚፈልግ ካሽ የሚፈልግ ስራ ነው አሁን እየሰራች ያለችው ይገባታል ከሚሉት ወገን ነኝ። እናንተ ሴት ናችሁ አሳብ ስጡበት። አንድ ቪዲዮ ዩቲናስን የደገፉ ግሩፕ እንግዲህ ሴቶች ግሩፕ ፈጥረው ዩቲን እየደገፏት ነው ያሉት። እኔም ደግሞ ያው ስለተመቹኝ ላሰማችሁ። ዩቲ ይገባታል እያሉ ነው ዩቲ ሳሜታዊ መሆን የለም እኔ ነኝ የማወራው። ለማንኛውም እዚህ ጋር ተሰብስበን የመጣ ነው የዩቲ ነገር ስለሚመለከተ ነው። ምክንያቱም ዩቲ ባትኖር እኛ ራሱ ቲክቶከር መሆናችንን አናቅም። ምክንያቱም እሷን አጀምራ መንገዱን ያሳይ የሁላችንም ፋኖች፣ እኛን የምትወዱ ቤተሰቦች በሙሉ ዩቲ ዘንድሮ ለሰራችሁ ስራ ሽልማቱ ስለሚገባት ምረጧት። የኢትዮጵያ ቲክቶክ እንደውም የእሷ ነው። እንደገና ደግሞ የሁላችንን አካውንት በቃ ውሰዩ። ዩቲ በቃ እስከዚህ ድረስ የህዝብ ፍቅር እኔ በቃ ማርያምን። ከዚህ ጎን ደግሞ አዶና ይገባዋል የሚሉ አሉ። ለማንኛውም እናንተ አዶናይ ወይስ ዩቲ? ሀሳብ አስተያየታችሁን ኮመንት ስር አስቀምጦ፣ የቲክቶክ ጉዳይ እዚህ ጋር እንግታ። ዩቲ ናስ ግን እኔ ይገባታል። አዶናይም ሰርቷል ግን እኔ የዩቲና ስን ረጅም እርቀት ርቀት ሄዷል ብዬ አላስብም። ለሴቶች ራሱ ምሳሌ ምትሆን እንደገና ደግሞ ኢትዮጵያ ውስጥ ማለት ነው አንድ ሚሊዮን ፎሎወር እንደሚገኝ ያሳየችን ዩቲናት መረሳት የለበትም ጋይስ። እና ወደ ሌላ ቪዲዮ እንለፍ። ወደ ሌላኛው ቪዲዮ ስናልፍ ደግሞ ጽጌና ዳኒን እናገኛለን። እንግዲህ ጽጌ ሀገር ለቃ ልጠፋ ነው። በማን ምክንያት? በዳኒ ምክንያት። ለምን? ይሄ የምታዩትን ቪዲዮ ማለት ነው ዳኒ ከሌላ ሴት ጋር ጋብቻ ፈጸመ፣ ማለት እና እቺ ጋብቻ የፈጸመችዋ ሴት ደግሞ አርግዛለች ተባለ። እሷም አርገዟን ስታቅና እሱ ከዛችኛዋ ጋር መቀጠሉን ስታቅ፣ እች ማለትም ጽጌ መጥፋት ነው ያለብኝ፣ ከዚህ ሀገር መውጣት አለብኝ ብላ ፓስፖርቷን ይዛ ወደ ኤርፖርት ጉዞ ልታረግ ስትል ምን ተፈጠረ? ዳኒ መንገድ ዘግቶ ገለሽኝ፣ ገጭተሽኝ፣ በሬሳይ ላይ ተራምደሽ ካልሆነ በስተቀር አላሳልፍሽኝ በማለት እያለቀሰ እየተማጸናት ይገኛል። ይዩት፣ እንግዲህ ትናንት ሰርግ ዛሬ ለቅሶ ሆኗል እነ ዳኒ ቤት። እስኪ ይህም ቪዲዮ ይዩት። እሷን ማግባት ፈልጌ አይደለም ማገባት ወይም ደግሞ ከእሷ ልጅ መውደድ ፈልጌ አይደለም። ይሄ አልነበረም፣ ይሄኔ ፍላጎት። አንቺ የምትሄጂበት ሀገር ላይ ደስተኛ ካደረገች ችግር የለውም ልጅ እንኳን ረራ የለሽ ቢያንስ ካላታዝንሽ አዋሪ ስሌ አዋሪ በግዜ

በጣም ልብ ይነካል። ይሄ ነገር ሐሳብ ነው ያጠረኝ፣ ጋይስ ለማንኛውም እናንተስ ምን ተሰማችሁ? እኔ ሀጢያት ከመውራቴ በፊት አንድ ቪዲዮ አንቺ የምትጭበት ሀገር ላይ ደስተኛ ካደረገች ችግር የለውም። እኔ ኢሞሽናል ያደርጋል። ያስተረጅኛለሽ ብዙ ነገሮችን ታውቂያለሽ ብዬ የማስበው አንቺን ነው ከሎ ነገር ቢፈጠር ነበር የፈለግሽው ዞር በይል ዞር። ትላንት ደስታ ዛሬ ሐዘን፣ አንድ ቀን ደስታ አንድ ቀን ሐዘን። ዓለም እንደዚህ ናት፣ ሁሌ ደስታ የለም። ዳኒና ጽጌ ትላንትና እንግዲህ ሰርግ ደግሰው ሌላ ሴት አግብቶ ዛሬ ደግሞ ጽጌ ልትሄድ ስትል ፓስፖርቷን ቀምቶ አትሄጂም ብሎ እያለቀሰ። ምን ትላላችሁ? ምን ትላላችሁ? ሂጄ ላስታርቃቸው? እስኪ አስታርቃቸው፣ አስታርቃቸው እያላችሁ ኮመንት አድርጉ። እኔ አስታርቃቸው እያላችሁ በጣም ብዙ ሰዎች ኮመንት ካረጋችሁ ሄዳሉ፣ ቃል ገባላችሁ አሉ። ጋይስ እኔ ሰው ሲፋቀር እንጂ ሲጣላ ማየት አልፈልግም፣ ምክንያቱም እኔ ፍቅር ነው መንገዴን ታውቃላችሁ ለዛሬ አመጣውላችሁ ቪዲዮዎች እነዚህን ይመስሉ ነበር በሚያስቀው ስቀን አስተያየት በሚሰጠው አስተያየት ሰጥተን እዚህ ጋር ደርሰናል በቀጣይ በሌላ ቪዲዮ እስክንገናኝ ሰላም ለእናንተ ይሁን